ሙሉን የመስቀሉን ጉልበት የመስቀሉን ምስጢር አብራ ይዛ የምትኖር ቤተክርስቲያን ያለችን፣ ያን መስቀል ይዘነው ነው የምንኖረው። ባየነው ቁጥር የሞተልንን አምላክ ሕያው ያደረገልንን አምላክ እናያለን። ባየነው በያዝነው ቁጥር ጠላት ይሸነፋል። መንፈሳዊ ስጋዊ ኃይል ይገኛል። ይህንን መስቀል የያዙት ሁሉ ዚላ አድርገውበታል፣ አሸንፈውበታል። ይሄ ሸክም ኃይል የሚሰጥ ሸክም ነው። ወታደር መሳሪያው ለጊዜው ይከብደው ይሆናል፣ ግን ጠላት ሲገድበት እንኳን ተሸከምበት ይላል። ሰነፍ ካልሆነ በስተቀር አጠቃቀሙን የማያውቅ ሰው ካልሆነ በስተቀር የመሳሪያን ይከብደኛል ብሎ መሳሪያውን ጥሎ የሚሄድ ሰው የለም። መስቀል የሕይወታችን ዲያግኖስ ድል የሚያደር መግረር የጸር የሆነ የሰው ልጆች ኃይል የሆነ ምርኩዝ የሆነ መስቀል ነው። ወለል ለጻመው በመስቀሉ ይባል ቅዱስ ያሬድም ሲናገር መስቀል ምርኩዝ ነው፣ ማሸነፊያ ነው። የደከሙት ደግሞ በመስቀሉ ምን ይላቸዋል? ያድናቸዋል፣ ሊታደጋቸዋል። ስንቅ በዘበዝ ያብሎስ በመስቀሉ ምን እንላለን? ድልና ይህን የተረዳው ጳውሎስ ዓለም ለእኔ ዓለምን ከተወኩበት ማለት ነው እኔ ደግሞ ለዓለም ከተሰቀልኩበት፣ አለ ዓለም ለእኔ ከተሰቀለችበት ማለት ዓለምን ከናኩበት ከተኩበት ማለት ነው። እኔ ለዓለም ከተሰቀልኩበት ማለት ደግሞ ዓለምን እንድትረሳኝ ዋጋ የለሽ አድርጋ እንድትነቀኝ ከሆንኩበት፣ አለ ከማን መስቀል አለ? ከጌታ ከኢየሱስ ክርስቶስ መስቀል በቀር አለ ሌላ ትንክት ከኔ ይራቃል። በክርስቶስ ስም መከራ ከመቀበል በክርስቶስ ስም መስቀሉን ይዤ ከመሄድ የዘለለ ሌላ ማንነቴ ሁሉ ከኔ ይራቅ። ሌላ መመኪያ የለኝም አለ ጳውሎስ። በእውቀት ማን ይታ እሱን ያማዋል? በህይወት በምስክርነት በስራ ማን እሱን ያማዋል? ግን በዚህ ሁሉ አይሉ ጥላ የልብሱ ጫፍ ሳይቀር ሙት የሚያስነሳው ፈዋሽ የብያን የተባለው ጳውሎስ የድካሙ ሁሉ ጉልበት መስቀል እንደሆነ ስላወቀ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቃለን። በዚህ ዓለም ላይ የወላጆቻችን ፍቅር ይማርከን ይሆናል እንመካበት ይሆናል። እኔ እኮ የገሌ ልጅ ነኝ፣ የገሌ ቤተሰብ ነኝ ብለን እንመካበት ይሆናል። ግን ክርስቶስ እኛን ከወደደበት ከመስቀሉ ፍቅር በላይ ምን የምንመካበት ነገር አለን? በብዙ ስራችን በብዙ ጀብዳችን እንመካ ይሆናል። በሃይማኖታችን በጎ ከመስራት በላይ ሁሉም እዚህ ምድር ላይ የሚቀር ነው። ይሄን ይህን ሰርተ ነበር ነው የሚባለው የክርስትናው ጉዞ። በመስቀሉ ጉዞ ላይ ያደረግነው ስራ ግን ወደ ሰማይ ምን የሚል ነው የሚሸጋገሩም ትምክህት ማለት እሱ ነው። ብዙ ነገሮችን እንመካባቸው ይሆናል። የክርስቶስ መስቀል ግን በሁሉ ነገራችን የምንኮራበት ሀሴት የምናደርግበት መስቀል ነውና ይህንን ኃይል ሰጪ መስቀል ይህንን ጉልበት የሚሆነን መስቀል ተሸክመን ይዘን ተመርኩዘን ነው እንድንኖር አምላካችን ማስተዋሉን ያድለን። ያስተማረን የመከረን አምላክ ክብርና ምስጋና ለስሙ ይሁን። ስብሐት ለእግዚአብሔር። ለመምህራችን ቃለ ሕይወትን ያሰማል።